ከመጋቢት እስከ መጋቢት በነበሩ ሰባት የለውጥ ዓመታት የተመዘገቡ የልማትና የመልካም አስተዳደር ፍሬዎችን የሚዘክር የመጋቢት ፍሬዎች ትናንት፣ ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ቃል በማረቆ ልዩ ወረዳ በቆሼ ከተማ ተካሂዷል። እንደ ሀገር በተመዘገቡ የማህበራዊ የፖለቲካዊና ኢኮኖሚያዊ ስኬቶች መሰረታቸው መጋቢት 24 የዛሬ 7 ዓመት መሆኑን የዘክረው የፓናል ውይይት የማረቆ ህዝብ ራስን በራስ የማስተዳደር መብት እንዲጎናጸፍ ያስቻለ መሆኑን የልዩ ወረዳው ዋና አስተዳዳሪ አቶ ጀማል አማሮ ተናግረዋል። ማረቆ ልዩ ወረዳ ሆኖ እንዲደራጁ እና ከክልል ጋር ቀጥታ ግንኙነት በመፍጠር ከሌሎች አቻ ዞኖችና ልዩ ወረዳዎች ጋር ራሳቸውን እንዲያስተዳድሩና ይሄ እውን ሆኗል። በአካባቢው ዘላቂ ሰላምን ማጽናትና የዜጎች ተጠቃሚነትን ለማረጋገጥ የክልሉ መንግሥት ከፍተኛ ጥረት ማድረጉን የገለጹት የወረዳው አስተዳዳሪ፣ ሕዝብ ሰላሙን በማጽናት የበኩሉን ድርሻ ሊወጣ እንደሚገባ አሳስበዋል። እዚህ አካባቢ ላይ የነበረውን የጸጥታን ችግር እንዴት መፍታት አለብን በማለት ይሄን የጸጥታውን ችግር ለረዥም ጊዜ የቆየ ሰላም እጦት ግጭት የእናቶች ሞት፣ የህፃናት ሞት፣ የአባቶች ሞት፣ መሰደድ፣ መፈናቀል፣ ችግር የነበረበትን እንዴት እንፍታ በማለት ከመንግስት ጋር በመነጋገር የክልሉን መንግስት የአካባቢን ሽማግሌዎችን በማዋያት አምበራሩን በማዋያት ዘላቂ በሆነ መንገድ ችግሩን እንፈታለን። አካባቢያችሁን ሰላም ማድረግ መቻል አለባችሁ። አካባቢያችሁን ጠብቁ። መተኮስ አያስፈልግም። የጥይት ድምፅ ይጥፋ። መሳሪያ አያስፈልግም። ይህን ለመስራት የሚፈልጉ ኃይሎችንም ጥምር አሳርፉ በማለት ባደረግነው ርብርብ በህዝቡ በሽማግሌው በመላው አመራሩ ጥረት በከፍተኛ ሁኔታ በዘንድሮ ዓመት ማረቆ ሰላም ነው። ማረቆን ስጠሩ ሰላም በሉ። ከዚህ በኋላ ማረቆ ሰላም ነው ተብሎ ይፋ የተደረገበት በክልሉ ፕሬዚደንት ይሄ ምስጋና ሊቸረው የሚገባ ትልቅ ጉዳይ ነው። ልዩ ወረዳው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ እንዳሻው ግዛው በበኩላቸው የመንግስትን አገልግሎት በተሳሳተ ጥቅምና መደሊያ ለማግኘት የሚደረግ ጥረት ሊታረም የሚገባውና ትግል የሚጠይቅ መሆኑን አመላክተዋል። በአንዳንድ አመራርና በአንዳንድ ባለሙያ ችግር እየተፈጠረ ያለውን የአገልግሎት መዛባት ብልሽት የአስራር ሥራ ጥሰት፣ ይሄን ፖለቲካዊ የሆነ ትርጉም ተሰጥቶ ካለማረም ካለማስተካከል የሚመነች ህዝብ ጋር የሚደርስ እርሮ ነው። በተሳሳተ አረዳድ ያለው አሳሰብ ማስተካከል ነው። የብልጽግና ፓርቲ ሰው ተኮር የሆነ እና የሁሉ መንግስት መሆኑን የገለጹት ኃላፊው ዜጎች ከመንግስት ጎን እንዲቆሙ ጥሪ አስተላልፈዋል። ፓርቲያችን ብልጽግና ሰው ተኮር ነው፣ ፍትሃዊ ነው የሁሉ መሪ ነው፣ የሁሉ መንግስት ነው። እንደኛ አካባቢ ብንወስድ ግን ውስጥ በአጭር ጊዜ ውስጥ የተጀመሩ ስራዎች መለው ህዝባችን ላይ ተስፋ የጫረ ለልማት ያነሳሳ መለወጥ መበልጸግ እንደምንችል ማሳያዎች ናቸው።